ስላዘ ሙሴ ዘሲና የማቴዎስ ወንጌል ምዕራፍ 21 ቁጥር 12 ላይ ጀምረን ስናነበው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ቤተ መቅደስ ገባና በመቅደሱ ውስጥ የሚሸጡ የሚለውጡ ብዙ ነጋዴዎች ነበሩ። ጌታ ኢየሱስም ገባና የሚሸጡትንም የሚለውጡትንም ወንበሮቻቸውን ሁሉንም ገለባበጠባቸው። ከዛ በኋላ ምን አለ? ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል። እናንተ ግን የወንበዴዎች ዋሻ አደረጋችኋል አላቸው። ጽላዘ ሙሴ ዘባቶ ዘሲና ፈላጭ ቆራጭ ገንዘቡን የምትበላ ሰው ወደዛ ሲሄድ እማትወድ እኔ ብቻ ነኝ ጉዞ የማዘጋጀው ብላ ወጣት የምደበድብ ፎቶዋ ይሄውና። ይሄንን ፎቶ እያደረጋችሁ ሁላችሁም ኦርቶዶክሲያኖች ከዛሬ ዕለት ጀምራችሁ ስለ ቅድስት ቤተክርስቲያን ዝም አንለም የሚል ቪዲዮ ስሩ። አሁን ኮሜንት ላይ ግቡና ስለ ቤተክርስቲያን ዝም አንለም፣ ይሄንን ሼሪንግ እያደረጋችሁ አቅም ስጡት። ዛሬ ላይ የሐሰት ምስክርነት ልሰጥ ስውሯ ገዳም ላይ መርሃ ግብር አድርጋለች። ትናንትና ዕለት ማለትም እሁድ በስውሯ ማርያም ገዳም ምን ተፈጠረ? አንዲት እናት ነፍሰ ጡር እና ሁለት ሰዎች አብረዋት ህይወታቸው አልፏል። ሰላም እንደምን አላችሁ ውድ የተዋህዶ ልጆች እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ስለ ስውራ ማርያም ገዳም አዳዲስ መረጃዎች እየወጡ ነው እና ስለዛ እኔ ቦታው ላይ ህጅ የጠየቅኩትን ያረጋገጥኩትን እና ይዤ የመጣውትን መረጃ ለእናንተ አካፍላችኋለሁ። እንግዲህ ይህ ቦታ እንደምታውቁት ብዙ ሰው የሚፈወስበት ብዙ ህዝበ ክርስቲያን ከበሽታው የሚድንበት ስለሆነ ትኩረት ልንሰጠው ያስፈልጋል። ቤተክርስቲያን ደግሞ የሁላችንም ስለሆነች ይመለከተናል፣ ያገባናል። እና ስለዚህ መረጃ ስለ ልጅቱም ደግሞ ከኦርቶዶክስ ተዋህዶ ሃይማኖት ውጭ ናት፣ የሌላ እምነት ተከታይ ናት እየተባለ ስለሆነ እነዚህ መረጃዎች ደግሞ በተደጋጋሚ እየወጡ ነው። ልጅቱ የኦርቶዶክስ እምነት ተከታይ አይደለችም እዛ ቦታ ላይ እኔ ብቻ ነኝ ሰውን መወስድ በጉዞ እያለች እንደገና ደግሞ ወንድሞቻችን ላይ ብዙ ፈተና እና ስቃይ የምታደርስ የምታሰቃይ እንዲሁም ደግሞ እስር ቤት እያገተች የምታስፈራራ ናትና፣ በዚህ ጉዳይ ላይ ትንሽ እናወራለን። ወንድሞቻችን ደግሞ የሰጡትን አስተያየት ደግሞ እስከ መጨረሻ ትሰማላችሁ። እስከ መጨረሻው ተከታተሉ። ጸጳጦስ ሚዲያ ነው። ሰብስክራይብ አድርጉ፣ ሼር አድርጉ ኮሜንት ላይ ደግሞ ገብታችሁ ስለ ቤተክርስቲያን ዝም አንልም በሉ። ምክንያቱም እኛ ክርስቲያኖች ነን፣ ስለ ቤተክርስቲያን ዝም አንልም ይመለከተናል። እና ሼር አድርጉ እስከ መጨረሻው እንተከታተሉ። በአክብሮት ተጋብዛችኋለሁ። መልካም ቆይታ። ጽላተ ሙሴ ጸባጦ ዘሲና ቆራጭ ገንዘቡን የምትበላ ሰው ወደዛ ሲሄድ እማትወድ እኔ ብቻ ጉዞ የማዘጋጀው ብላ ወጣት የምደበድብ ፎቶዋ ይሄውና። ይሄንን ፎቶ እያደረጋችሁ ሁላችሁም ኦርቶዶክሲያኖች ከዛሬ ዕለት ጀምራችሁ ስለ ቅድስት ቤተ ክርስቲያን ዝም አንልም የሚል ቪዲዮ ስሩ። አሁን ኮሜንት ላይ ግቡና ስለ ቤተ ክርስቲያን ዝም አንልም፣ ይሄንን ሼር ዲዩት ኮፕሊንግ እያደረጋችሁ አቅም ስጡት። ዛሬ ላይ የሐሰት ምስክርነት ልሰጥ ስውሯ ገዳም ላይ መርሃ ግብር አድርጋለች። ትናንትና ዕለት ማለትም እሁድ በስውሯ ማርያም ገዳም ምን ተፈጠረ? አንዲት እናት ነፍሰ ጡር እና ሁለት ሰዎች አብረዋት ሕይወታቸው አልፍ ከዚህ በፊትም እንግዲህ በሮሚ ሮሚ የምታውቋት ከሆነ ምናልባት እሷ ብዙ መረጃዎችን እያወጣች ነበር። እንግዲህ ስውራ ማርያም ገዳም ላይ ማስታዋወቅ የጀመረችው ሮሚ ነበረች እና ከዛ በኋላ ነው እቺ ልጅ እንግዲህ እየገባችው ወደዛ ገዳም እንግዲህ፣ ያው በፐርሰንት ነው የተወሰነች ሳንቲም ለአባቶች በመስጠት ነው አባቶችን በማሳመን እንዲሁም ደግሞ በማስፈራራት ነው እዛ ቤተክርስቲያን ላይ እዛ ገዳም ላይ እንግዲህ የገዳሙን ንብረት የገዳሙን ነገር ሁሉ መቆጣጠር የቻለችው። የተለያየ የራሷን ፍላጎት የበሶ እምነት ያለች የምታዘጋጀው በራሷ እቅድ አውጥታ ነው የተለየ ነገር ለመፍጠር እዛ ገዳም ላይ ማለት ነው። እና ዞሮ ዞሮ ይሁን እግዚአብሔርን አምኖ የሄደ ሰው በምንም ይፈወሳል። ደስ የሚለው እግዚአብሔርን አምኖ የሄደ ሰው እምነት እስካለን ድረስ እኛ ክርስቲያኖች ምንም ነገር ቢሰጡን እንፈወሳለን። ሃይማኖቷ ሌላ ነው፣ የኦርቶዶክስ ተዋህዶ ሃይማኖት ተከታይ አይደለችም የሚባል መረጃም ደግሞ እየወጣ ነው ያለው። እና ይቺ ሴት እውነትም ሃይማኖቷ ሌላ ቢሆን ነው እንዴ? እዛ ቤተክርስቲያን ውስጥ ግራውንድ ማሰቃያ ቦታ አላት፣ ማገቻ ወይም ደግሞ ማስፈራሪያ ቦታ አላት ማለት ነው። እና አንድ ወንድማችን ሰሞኑን የሰንበት ትምህርት ቤት ህፃናትን እና ወላጆችን ይዞ በአንድ መኪና ወደ ስውራ ማርያም ሄዶ ነበረ። እና ስውራ ማርያም ሲደርስ ግን የገጠመው ነገር በጣም አስደንጋጭ ነበረ እና መጨረሻ ላይ ያን ሁሉ ፈተና አልፈው ጨርሰው ወደ መኪና ሊመጡ ሲሉ ግን መጨረሻ ላይ ወደዛ እስር ቤት ነው የገቡት፣ ወደ ግራውንድ ማሰቃያ ቦታ ነው የገቡት። እና ለሶስት ለአራት ሰዓት ያክል ታግተው ተሰቃይተው ህፃናትን ይዘው የሄዱ የሰንበት ትምህርት ቤት አባላት ተሰቃይተው ነው የተመለሱት። ለምን መጣችሁ፣ ለምን መጣችሁ በጣም የሚገርም ነው የሚገርም ዘመን ላይ ነው የደረስ ነው። ገዳም ለምን መጣችሁ? በእኛ መኪና ለምን አልመጣችሁ? እንደዚህ ዓይነት ስርዓት ተደርጎም አይታወቅም። ድጋሚ ብትመጡ እዚህ ታስራችሁ፣ ሶስት ቀን ከታሰራችሁ በኋላ ወደ ጫካ ተጥላችሁ ጅብ ነው የሚበላችሁ። አይገርምም? ሶስት ቀን በማሰቃያ ቦታ ወይም ግራውንድ ከታሰሩ በኋላ ድጋሚ በጉዞ ቢሄዱ ማለት ነው በሷ ሳይሆን በሌላ መኪና ቢሄዱ ሶስት ቀን ታስረው ወደ ጫካ ይጣላሉ፣ አውሬ ይበላቸዋል ማለት ነው። እንደዚህ ነው የተባሉት እና እቺ ሴት እየእውነትም ሃይማኖቷ ኦርቶዶክስ ቢሆን ኖረው ትንሽ እንኳን እንዲሁ ስርዓተ ቤተክርስቲያን አልተማረችም ወይም እንዴት ነው? በማየት አስተምሮ ያደገች ክርስቲያን ሆና ነው። የትኛው ክርስቲያን ነው እንደዚህ የሚያደርገው? ጭራሽ ተፈጽሞ የማይታወቅ ነገር እኮ ነው። እዛ ቦታ ላይ ከአስራ አምስት ቀን ውጭ መቆየት አይቻልም። አንድ ሰው ታሞ ሶስት ወር አራት ወር ሊቆይ ይችላል እኮ ግን ከአስራ አምስት ቀን በላይ እዚህ በሱባኤ መቆየት አይቻልም እንዴ ለምን ለምሳሌ ጥያቄ ካልተመለሰልኝ በአንድ ወር በሁለት ወር ይመለስልኝ ይችላል አስራ አምስት ቀን ቆይቼ ጥያቄ ባይመለስ አይ እመቤቴ ጥያቄን አልመለሰችም እግዚአብሔር አሰማኝ ብዬ የጸሎቴን አቋርጬ ልመጣ ነው እንዴ እና በጣም የተለየ ነገር ነው እና የቂቤና የበሶ እምነቱ የሚዘጋጀው ከቢዝነስ አንጻር ነው አቅደው እኔ ብዙ መረጃ ሰብስቤ ነው ይህን ነገር ማውራት፣ በግምት አይደለም። እና ለምሳሌ በሶው የሚሸጥበት እምነት ብሎ የሚወስደው ሰው ምንም አይመስለውም ከፍሎ ሲወስደው፣ ለእነሱ ግን በሶውን ያመጡበት ዋጋና የሚሸጡበት ዋጋ በፍጹም አይገናኝም ማለት ነው። በፍጹም እና ከቢዝነስ አንጻር ነው። እግዚአብሔር ግን ፈዋሽ ነው፣ ማኅሪያ አምላክ ስለሆነ ማለት ነው እና ሃይማኖቷም ሌላ ነው። ባለፈውም ሃይማኖቷ ሌላ ነው እየተባለ ነበረ። በሮሚ እህታችን አንዳንድ መረጃዎችን ለማውጣት ሞክራ ነበረ፣ ግን ብዙ ክርስቲያኖች ትኩረት አልሰጡትም። አሁን እንግዲህ ብዙ ወንድሞቻችን እየተንቀሳቀሱ ነው። ብዙ መከራም ደግሞ ስቃይ የደረሰባቸው አንዳንድ የጉዞ ማህበራትም ስላሉ እነሱም ትንሽ ነገሩን ጠንከር አድርገው ይዘውታል። እንዲሁም ደግሞ በግል ለመኪና የሚሄድ በእሷ መኪና ያህል ሄደ ሰው እንደ ሰውም አይቆጠርም ጭራሽ። አንድ ጓደኛዬ ነች እና መኪና አላቸው እንደዚህ፣ ታታ እና አንዱ መኪና ወደዛ ወደ ዱከማ አካባቢ ናቸው እና እዛ አካባቢ ያሉ የጽዋ ማህበራት ወደ ስውራ ማርያም ኮንትራት ይይቷል። ያን መኪና ኮንትራ ሲያዝ ይቺ ልጅ ደግሞ የእነሱ መኪና ስለሆነ አብራ፣ ወንድሟ ነው ሾፌሩ፣ አብራ ትመጣለች ወደ ስውራ ማርያም ገዳምና፣ ስትነግረኝ በቃ ሊገሉን ሊገሉን ወንድሜን ሊገሉት አለች። በቃ ለምንም ጋንጊስተር ጋንጊስተር ናቸው እዛ ያሉት የተመደቡት መንገድ ላይ መኪና እንዳይቆም የሚከላከሉት በቃ መጨረሻ ላይ አሰቃይተው አሰቃይተው በማይክራፎን መጦም ይህንን ያቁምክ መኪና መኪናውን አንሳል መኪናውን እንዴት መጣህ መጣህ አናግረን እናና አናግረን እንዴት ልትመጣ ቻልክ ይባላል። እንዴ በማይክ አውደ ምረት ላይ ና ባለዚህ መኪና መጣህ አናግረን አይባልም። ገዳም ነው። ሰው የመጣው ሰው ሊፈወስ ጸበል ሊጠመቅ ጥያቄ ሊጠይቅ ነው ወደ ገዳም የሚመጣው እንጂ ሌላ ነገር አይደለም። መጨረሻ ላይ ግን ሊደበድቡት እነዛ የተመደቡ ጋርዶች ሊደበድቡት፣ አሰቃይቶ አሰቃይተው መኪና የቆሙበትን ገንዘብ አስከፍለው ድጋሚ እንዳይመጣ አድርገው ነው የመለሱት። እና እውነትም ይቺ ሴትዮ ኦርቶዶክስ ተዋህዶ ናት ወይ የሚለው ጥያቄ እውነት ነው ማለት ነው። ብትሆን ኖሮ እንደዚህ አታደርግም። ለምን ብዙ ነገር ነው እንግዲህ ቤተክርስቲያን ውስጥ የምንማረው አማኝ የሆነ ሰው ያህን ነገር ሊያደርግ አይችልም። እን ምንስራበት አንቺ መብላት አትፈልጊም፣ አንቺ ምንም ማድረግ አትፈልጊም ከኛ ጋር አንቺ አሮጊት ነች። ከዛ ምንድን ነው ያሉኝ በፐርሰንት እንስጥሽ፣ አንቺም ይህ ሁሉ ብር እያመጣሽ፣ ህዝቡን እያቀሰቀስሽ፣ ስለመቤት እየመሰቀሽ፣ ምንም ዋጋ ሰተንሽ አናቅ፣ ግን በፐርሰንት ይሰጥሻል። የማቴዎስ ወንጌል ምዕራፍ 21 ቁጥር 12 ላይ ጀምረን ስናነበው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ቤተ መቅደስ ወይም ደግሞ ምኩራብ ብለን የምናከብረው የአብይ ጾም ላይ ያለፈው ሳምንት ገባና በመቅደሱ ውስጥ የሚሸጡ የሚለውጡ ብዙ ነጋዴዎች ነበሩ። ጌታ ኢየሱስም ገባና የሚሸጡ የሚሸጡትንም የሚለውጡትንም ወንበሮቻቸውን ሁሉንም ገለባበጠባቸው። ከዛ በኋላ ምን አለ ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል። እናንተ ግን የወንበዴዎች ዋሻ አደረጋችኋል አላቸው። ሰድበኝ። እኔም በግሌ ሚዲያው ጋር ደውላ ስትሰድበኝ ነበር። ቤተሰብ፣ ስለ ስውራ ማርያም ዝም አልልም። ቻሌንጅ እንግዲህ ሴትየዋ ናት። ሰዎቹም የመሞት ምክንያት ምክንያቱም የእሷ ወጥምሻ ወጥምሻ አንጸባራቂ ለባሾች ቦታውን ማስተናገድ አልቻሉም። ቦታውን ይልቀቁልን። ሴትየዋም እዛ ቦታ ላይ የሚመጡ የጉዞ ክፍሎችን በጣም ብዙ ብር ነው የምትወስደው ከአንድ መኪና 16 ሺህ ብር። ብዙ ነው። ስምንት ሺህ ብር ኪሴ ያለውን ነው የወሰደችው። ስምንት ሺህ ብር በሞባይል ባንኪንግ ነው ወደ ግለሰብ ያስገቡት፣ ቀምተውኝ ማለት ነው። ከትናንት ጀምሮ ያለቀስኩት አይኔ እንደቀላ ነው። ስለዚህ ሴት ልጅ መድረክ መብራት አትችልም። እና ስርዓተ ቤተክርስቲያን አለ። ካህናት ባሉበት፣ ሊቃውንት ባሉበት እነሱ ተቀምጠው እሷ ትቆማለች። እንዴት እንደሚያሳዝኑ እኮ አረባካችሁ የተዋሕዶ ልጆች ስውራ ማርያም እንድረሱላት። ያው እንግዲህ በጣም አዝነናል። እኔ ሚዲያ ላይ አልወጣም አልታይም ስል እንደ ሽንፈት ተመስሎ ብዙ ወቀሳዎች ሲደርሱ ሰምተናል። ለተነገረው ነገር ሁሉ ቤተ ክርስቲያን መልስ ስለማሰጥ ነው። ያው እንዳያችሁት የገዳሙ ጉዞ አባቶቼ ዛሬ ያሉ እዚህ በመካከላችን ብዙን ነገር አባቶቻችን የገዳሙ አባቶች ነግሯቸዋል። ይህ ጉዞ ጉዞ ትክክል አይደለም የገዳሙ አይደለም የግለሰብ ነው ለሚባለው አባቶችን መልስ ሰጥተዋል። ይህ ጉዞ የገዳሙ ጉዞ ነው። ሁለት ደግሞ ህዝበ ምእመናን እባካችሁ፣ ምክንያቱም ሰው አጋንንት አጋንንት ሰው ላይ አድሮ ብዙ ስራ ስለሚሰራ ችግሮች አሉ። እዛ ቦታ ላይ አንዳንድ እዛ ሱቁ ላይ ነገሮች ሁሉ ኦቨር ናቸው በጣም እና እዛ ምናልባት ይህን የምትመለከቱ ባለሱቆች ካላችሁ ነገ ንኑር አንኑር ምንም እርግጠኛ ባልሆንበት ዘመን እንደዚህ የትርፍ ትርፍ ተገቢያ አይደለም። እሱን ነገር የተቸገረ ሰው ነው እዚያ ቦታ ላይ የሚሄደው በችግር ለችግር ባትሆኑበት በጣም ደስ ይላል። አታተርፎ አይደለም ግን የምታተርፉትን ነገር አግባብ ቢኖረው ባይ ነኝ። እና ደግሞ አንዳንድ ቴክስቶች ይደርሱኛል። ስውራ ማርያም ላይ የተለያዩ ነገሮች አሉ። እኔም ቪዲዮ እንዳደርስ ወይም ቪዲዮ እንዲጠፋ የተፈለገበት ምንድን ነው? በስውሯ ስም ብዙ ቢዝነስ የሚሰሩ ሰዎች አሉ፣ የተዛባ አመለካከት ለማህበረሰቡ የሚያደርስ ሰው አለ እየተባለ ነው። እና ትክክለኛ መረጃ ለማህበረሰቡ ብታደርሱ ብዬ አስባለሁ። ፕላስ ደግሞ ጋርዶች አሉ ገዳሙ ላይ። ሌላ ተጓዥ ብሄድ ሹፌር ይደበደባል የሚባልም ነገር አለ። ይህን የምታደርጉ ገዳሙ አስተዳዳሪዎች ካላችሁ ይህን ነገር ደግሞ እንድትመለከቱት ምክንያቱም ገዳሙን ገዳም እንዲሆን የምታደርጉት እናንተ ናችሁ። ቲክቶክም ላይ የተለየ ሀሳብ ካለ እሱንም ቲክቶክ የምትሰሩ ሰዎች አጽነ ወሰታቸው እንድትመለከቱ ትፈልጋለሁ። ምክንያቱም ገዳሙ የማንም ሳይሆን የሁላችንም ነው። ሁላችንም ይመለከተናል። መጥፎ አመለካከት ማንም ጋር እንዲኖር አንፈልግም። ስለዚህ እሱን ነገር በአግባቡ ብታደርጉት ብዬ ነው የማስበው። ፕላስ ደግሞ ምንድን ነው የማስቸግራችሁ ነገር ወደ ገዳሙ መሄድ የምትፈልጉ ሰዎች ገንዘብ ያላችሁ ገንዘብ የሌላቸውን ሰዎች አብራችሁ ይዛችሁ ብትሄዱ ገንዘብ ሳይኖራቸው የቀሩ በቤታቸው ከሚያሳልፉ ሄደው ችግራቸውን ተናግረው ሰው ሆነው ሰላም አግኝተው እንዲመለሱ ስለምፈልግ ነው ሰላም እግዚአብሔር ከሁላችን ጋር ይሁን አመሰግናለሁ ቤተሰቦቼ እኔ ስለ ስውራ ማርያም ማውራው ነገር እውነት ውሸት ከሆነ እግዚአብሔር አምላኪ የእስራኤል ቅዱስ እሱ ይፍረድብኝ። ከላይ በብር ተታላችሁ የምሰሩት ግን ተመለሱ። ብዙ ኢንፎርሜሽን እየመጣ ነው፣ ከስር መሰረቱ ማለት ነው። ከመዋረዳችሁ በፊት ተመለሱ፣ ከማውገዛችሁ በፊት ተመለሱ፣ ሁላችሁም ተመለሱ። እባካችሁ እባካችሁ፣ ሁለት ሰዓት ተኩል ላይ ላይብኑ ዲቴል እናወራለን። እኔ ምንም ፈልጌ አላማም አላማ ምንም የለኝ። እኔ ተራ ሰው ነኝ። ተራ ተራ ሰው ማለት ነው። ግን የእግዚአብሔርን ቤት የሚያጸዱ የድንግል ማርያም ቤት የሚያጸዱ ብዙ አላፍ ምእመን አሉ። እሱን ጊዜው ሲደርስ እናወራለን። ዲቴይል የምናወራው ነገር አለ ገና ብዙ ብዙ ነገር ማለት ነው። እዚህ ላይ መናገር የማንፈልገው ነገር ማለት ነው። ስለዚህ አንድ ላይ ሆነን እባካችሁ፣ እኔ ምንም ፈልጌ አይደለምና፣ ተባበሩኝ፣ ተረዱኝ። እባካችሁ ተረዱኝ። አመሰግናለሁ። እንደምን አንቺን ረሳለሁ በምንጭሽ ተፈወሻለሁ። እግዚኦ ሁለት ማለትም እሁድ በስውሯ ማርያም ገዳም ምን ተፈጠረ? አንዲት እናት ነፍሰ ጡርና ሁለት ሰዎች አብረዋት ህይወታቸው አልፏል። ይህም አስተባባሪ ባለመኖሩና በግፊያ ምክንያት እንደሞቱ አስታውቋል። ሌላው ምኩራብን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳጸዳ አሁንም በስውሯ ማርያም ገዳም ላይ ያለውን ነገር እግዚአብሔር ያጽዳ። በጉዞ በግል መኪናቸውና እንዲሁም ሌላ የጉዞ ማህበራት ልጆች ሲሄዱ እየተደበደቡና አካላቸው እየጎደለ ይታወቃል። ይህንንም ብዙ ወንድሞቻችን አሁን ላይ ቅሬታ እያቀረቡ ነው። የቤተ ክህነቱ አባቶች ዝምታን መርጠው አሁንም ከወረዳ እስከ ታጣቂ ድረስ ልጅቷ እየከፈለች ማስተዋል በምትባል ሴት የቤተ ክርስቲያን ይመራል። ስለዚህ ኦርቶዶክሳውያን ወንድሞቻችንና እህቶቻችን በአንድ በመቆም ይህንን ነገር እናስቁም። ይቺ በምስሉ ላይ የምትመለከቷት ግለሰብ የስውሯ ማርያም ቤተ ክርስቲያን ፈላጅ ቆራጭ ነኝ ብላ የምታስብ ነች። ክልሉን ወረዳዎችና ታጣቂዎችን በገንዘብ በመግዛት ወጣቶች ላይ ብዙ ጫናዎችን እያሳደረች ትገኛለች። በስውሯ ማርያም ቤተ ክርስቲያን ውስጥ ፈውስን ፈልገው የሄዱ ሶስት ምዕመኖች በዚህ ሴትዮ ምክንያት ሕይወታቸው አልፈዋል። የስውሯ ማርያም ካህናት አባቶችን እያስፈራራች የስውሯ ማርያምን ገንዘብ እየበላችና እየሰረቀች ትገኛለች። አሁንም ቤተ ክርስቲያኒቱ እየተመራች ያለች በካህናት አባቶች ሳይሆን በዚህ ፈላጅ ቆራጭ ነኝ ብላ በምታስብ ሴትዮ ነው። ስሟን አርባ ጊዜ እየቀያየረች በእኔ ጉዞ መኪና ካልሆነ ወደ ስውራ ማርያም ድርሻ አትሉም በማለት የሚሄዱትን ምዕመን እያስፈራራችና እያስደበደበች ትገኛለች። የደብረ ብርሃን አካባቢ ወጣቶች ይህ ለምን ይደረጋል? ይህ ለምን ይሆናል? ብሎ ፊት ለፊት ሲጋፈጡ የነበሩ ወጣቶችን እያሳሰረች፣ እያስገረፈች እያስጨቆነቻቸው ትገኛለች። በተለያዩ አካባቢ ወደ ስውራ ማርያም የሚሄዱ መኪኖችንም የኮቴ እያለች 28 ሺህ ብር ድረስ እየተቀበለች እንደሚገኝ ምዕመኑ ተናግሯል። ይህ ድምጼ ለቤተ ክህነትና ደብረ ብርሃን መስመር ጫንጮ ለምትገኘው ለስውራ ማርያም ገዳም የሚያስተዳድሩ ወይም የሚመሩ ሊቀጳጳስ ይች ቤተ ክርስቲያን እመቤታችን ተአምር በመስራቷ ህዝቡ እየጎረፈ ነው። ይህ ደስ ቢያሰኝም ሰው ድነት እያገኘ ቢደሰትም የሚያዝንበት ነገር ደግሞ እየበዛ ነው። በሴት የምትመራ ቤተ ክርስቲያን የለችንም። ቶሎ እንዲስተካከል የምንፈልገው ጉዳይ ሰው እየተደበደበና እንዲሁም እየተመናጨቆ ይገኛል። ቤተ ክርስቲያኗ በራሷ አባቶች ልትተዳደርም ይገባል። ስለዚህ በአስቸኳይ ምን እንደተፈጠረና እዛ አካባቢ እዛ ቤተ ክርስቲያን ላይ ምን እንደሚሰራ እወቁና አሳውቁን። ስለዚህ ምዕመኑ ከሚንገላታና ከሚማረር ካሁኑ ብታስተካክሉት ይሻላል። ጽላተ ሙሴ ዘባቶ ዘሲና